የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በብራዚል ቤሌም በ2025 የዓለም የአየር ንብረት ለውጥ ጉባኤን ያሰናዳቸው አዘርባጃን ከኮፕ ፕሬዝዳንት ጋር ውይይት አድርጓል። ስኬታማውን የባኩ ጉባኤ ልምዶች መጋራት ላይ ካተኮረ ውይይት በኋላም ፕሬዚዳንቱ የኢትዮጵያ አስደስቶናል እንደምትወጡትም እናምናለን ብለዋል። ለኢትዮጵያ ለአፍሪካና ለዓለም እንኳን ደስ አላችሁ፣ ምክንያቱም ይህ ውሳኔ በጣም ወሳኝ ነው። ኢትዮጵያ የአፍሪካ ማዕከል ናት። የአየር ንብረት ለውጥ አጀንዳ ጋር በተያያዘ ብዙ መሪ ስራዎችን እየሰራች ነው። የኮፕ 27ን እንድታስተናግድ መወሰኑ ትክክለኛና አስፈላጊ ውሳኔ ነው። ኮፕ 2027 አዲስ አበባ እጅግ እያማረባትና እያደገች ያለች ከተማ መሆኗን እናውቃለን ያሉት ፕሬዝዳንቱ የአፍሪካ የዲፕሎማሲ ማዕከል፣ ስኬታማ ዓለም አቀፍ ኮንፈረንሶችን ያስተናገደች፣ ከሁሉ በላይ ኩራት በሆነው አየር መንገዷ እንግዳ ለመቀበል ዝግጁ የሆነች አገር ናት ብሏል። አዘርባጃን ኮፕ 29 በስኬት እንደማጠናቀቋ የኢትዮጵያም እንዲሳካ እገዛችን አይለያቸውም ሲሉ አረጋግጠዋል። ወደ አዲስ አበባ በተደጋጋሚ መጥቻለሁ። ባለው እምቅ አቅም ምስክር ነኝ። እንደዚህ አይነት ዓለም አቀፍ ጉባኤዎችን ለማካሄድ አቅም እንዳላትም እርግጠኛ ነኝ። አዘርባጃን የኮፕ 29ን በስኬት ማስተናገዷ ይታወቃል። ከዚህም ድጋፍ ስናደርግ ነበር። በተመሳሳይ በኢትዮጵያ የተሳካ እንዲሆን ድጋፍ እናደርጋለን። ውይይቱን አስመልክቶ የፕላንና ልማት ሚኒስትሯ ፍጹም አሰፋ ለኮፕ 32 ኮዲው ለምናደርገው ዝግጅት ከአዘርባጃን ኮፕ ፕሬዝዳንት ጋር ያደረግነው ውይይት እጅጉን ጠቃሚና ልምድ ለመውሰድ እድል የሰጠ ነው ብለውታል። የአዘርባጃን ኮፕ እጅግ ስኬታማ ከሚባሉት መካከል እንደነበር ያነሱት ሚኒስትሯ ዶክተር ፍጹም አሰፋም ከሀገሪቱ ልምድ መውሰድ ኢትዮጵያ የምታዘጋጀው ኮፕ 32 በብዙ መንገድ የላቀ እንዲሆን የሚያግዝ ፍሬያማ ውይይት አድርገናል። ድጋፋቸው እንደማይለየንም አረጋግጠውልናል ብለዋል። ኢትዮጵያ ኮፕ 32ን እንድታዘጋጅ እንግዲህ በተመረጠችበት ፋይናል ኦፊሻል ማድረግ በቀረበት ጊዜ ነው የተገናኘ ነው። ይሄ እንግዲህ የግንኙነታችን ምክንያት ከዛሬ መጀመር ስላለብን ዝግጅት አንደኛ ልምድ ልውውጥ፣ እነሱ የተሻለ ኮፕ ካዘጋጁ ሀገራት ውስጥ በመሆናቸው እንደውም ደቤስት ኮፕ ነው የሚባለው የነሱ ያዘጋጁ ሀገራት እንደመሆናቸው የነሱን ልምድ ለመለዋወጥ ከዛም ባሻገር የትብብር ሁኔታ መፍጠር እንድንችል ኮፕ 32ን የተሻለ አድርጎ ውጤታማ አድርጎ ለማጠናቀቅ እንዲረዳን ነው። በብራዚል እየተካሄደ ያለው 30ኛው የዓለም የአየር ንብረት ለውጥ ጉባኤ በተለያዩ መርሃ ግብሮች ቀጥሏል።